ዳኒ ሽማግሌውን ለማትረፍ በሄደበት እንግዲህ እራሱ ሕይወቱን አልፏል ማለት ነው። ምክንያቱም አባባ ካሉበት አወጣለሁ በማለት እንግዲህ ቴናን ተከትሎ እንደሄደ እንዲሁም ደግሞ ወደ አባባ ወዳለበት ሲገባ ነበር እንግዲህ ፓርቱ ያለቀው ማለት ነው። ስለዚህ አጋቹ ደግሞ ራሱ ዳኒን አግኝቶታል ማለት ነው። እና ዳኒ በስተመጨረሻም እንግዲህ የአባባ ነጣ ለሱ ሆኗል ማለት ነው። እጅግ በጣም ነበር እንግዲህ ነገሮቹ የተቀያየሩት ማለት ነው። ምክንያቱም ስትመጪ ሰው አይቶሻል ወይንስ ደግሞ አላየሽም? በማለት እጅግ በጣም እንግዲህ ቴናን ሲያጣራ ነበረ ማለት ነው። ቴና አባባ የደበቀችበትን ለዳኒ ይብል እሷ እንደደበቀችው ትንገረው እንጂ የት እንዳለ ይብል አልነገረችውም ነበር። ካሁን አሁን ትነግረኛለች እንዲሁም ደግሞ ወይም ትወስደኛለች ብሎ አስቦ ነበር። ምክንያቱም አንቺ ራሱ ባታደርጊው እኔ ራሱ አደርገዋለሁ፣ እገለዋለሁኝ አባባን እያለ እውነቱን እንድትነግረውና እውነቱን እንድታወጣ ሲገፋፋት ነበረ ማለት ነው። ምክንያቱም በመጀመሪያ ራሱ ደብቀው ነበረ ቴና ዳኒን አባባ የት እንዳለ ለዳኒ ይብን ደብቀው ነበረ። ምንም ቢሆን ምንም ለዳኒ የምትሰረውን ስራ በፊት ትነግረው ነበረ። ግን ደግሞ ከጊዜ በኋላ የምናገራቸው ነገሮች ሁሉ እኔ እየተከናወንልኝ አይደለም፣ ስለዚህ ዝም ብዬ መስራት እፈልጋለሁኝ ስትል የነበረችው ቲና አሁንም ዝም ብላ በራሷንትን መስራት ጀምራለች። ምክንያቱም ከዚህ በፊት ነገሮቹን እየተነጋገርን ነው ሁለታችን የምንሰራው አሁን ምን ተለየና ነው ብቻችን ዝም ብለሽ እንደዚህ የምትሰሪው? እያለ በፊትም ነገሮቹን አንድ ነገር ስታደርጊ እኔ ሳትነግሬ እንዳታደርጌ እያለ ሲጠይቃት ነበረ ማለት ነው። እሷ ደግሞ እኔ ለማንም መናገርም ሆነ ማድረግ የፈለኩትን ነገር ማብራራት አይጠበቅብኝም፣ በማለት እኔኮ፣ እንዳግዝሽ ነው በቃ ከዚህ ቤት የሆነ ነገር እዘን መውጣት እንዳለብን አቃለሁኝ። ቴና ግን ደግሞ ነገሮቹን መወያየት አለብን ያሰብሽውን ነገር እንድትነግሪኝ እፈልጋለሁ እያለ ከዚህ በፊት ደግሞ ደጋግሞ ለቴና ሲነግራት ነበረ ማለት ነው። ቲና እንግዲህ የነገርኩ ሁሉ አንድ ነገር እየተሳካልኝ አይደለም፣ በቃ እስከ ዛሬ። የመከርከኝና የነገርከኝን እሱን ሴብ አድርጌ እጠቀምበታለሁ፣ እጠነቀቃለሁ። እንደ በፊቱ በጣም ብዙ ነገሮች ሞክሬ አይከሽፍብኝም በሆኑ በእርግጠኝነት ይሳካልኛል፣ ድሉ የኔኮ ይሆናል፣ እኔ ቴና ነኝ እያለች እንግዲህ እራሷንም እየጠራች ባለበት ሰዓት እንግዲህ እሷም ድምጧን አጥፍታ አሁን ላይ ማለት ነው አመመኝ በሚባል ስበብ ቤት ውስጥ በመሆን ግን ደግሞ ቤት ውስጥ ይህን ራሱ ትራሱን በማመቻቸት ማለት ነው የተኛሽ በማስመሰል እየወጣች እንግዲህ ስራዋን ትሰራለች። እንዲሁም ደግሞ ትሁትም ከቤት እየተንከባከበቻ ትገኛለች። ምክንያቱም ቴና አሟታል ስለተባለ ማለት ነው። እና ምን ልስራልሽ፣ ምን ላቀርብልሽ እያለች ስትንከባከባት ነበረ። እሷ ግን እነሱን ለማጥፋት እየሰራች ትገኛለች ማለት ነው። አባባ እንግዲህ ማምሸት በጀመሩበት ጊዜ ይህ ለኔ በጣም ጥሩ አጋጣሚ ነው። መሽቶ እኮ አያውቅም፣ ግን ደግሞ አሁን ላይ እያመሸ ነው። ለኔ እሱ ለማጥመድ ወይንም ደግሞ የፈለግኩትን ነገር ለማግኘት እጅግ በጣም አስፈላጊ ጊዜ ነው። ይህን ጊዜ መጠቀም አለብኝ፣ በማለት እንግዲህ ያንን ታይም ነው እንግዲህ የተጠቀመችው ማለት ነው። ምክንያቱም አባባ አሁን ላይ እጅግ በጣም ቤት ውስጥ ስላናደደው ቃሊብም፣ እንዲሁም ደግሞ ቴናም ዳኒም ሁላቸውም ማለት ነው ነገሮቹን በሙሉ ስላናደደው እና መልካም ስራ ስላላየባቸው በብዙ ነገሮች በራሱ ቤት እየተናደደ ስለነበር ከጊዜ በኋላ ወይንም ደግሞ ከስንት ዓመት በኋላ የረሰውን ማለት ነው አምሽቶ መንጣት እና ጠጥቶ መንጣት አሁን ላይ እንግዲህ እያመሸ እየጠጣ በሚመጣበት ሰዓት ነው እንግዲህ እያጠመደችው ማለት ነው። እና ለምንስ እንደዚህ ታደርጋለህ አባዬ? የአንተ ቤት ራሱ በራስህ በራስህ ቤት እንደዚህ አስጠላህ? ሆ እያለ ያው ቃሊብም ሲነግረው ነበር። አዎ እኔ ቤቴ በጣም ነው ያስጠላኝ። እነዚህ ልጆች መቼ ነው የሚወጡልኝ? አንተስ መቼ ነው የምትወጡልኝ? ለምንድን ነው ሁላችሁም ጥርግርግ የማትሉት? እኔ ብቼን ከራሴ ቤት መኖር እፈልጋለሁኝ በማለት እንግዲህ ነግሮት ነበረ። ቃሊብም ምንም ማድረግ አልቻለም፣ ምክንያቱም ከዳኒም ጋም ከቲናም ጋም በብዙ ነገሮች ተጣልቷል። እንዲወጡለትም እጥረት አድርጓል። እነሱ ግን እንግዲህ የለባ አይነ ደረቅ ማለት ነው፣ አልወጣም ብለዋል ማለት ነው እና ሁልጊዜ ቀን ቀጠሩ እየቀጠሩ አሁን እወጣለሁ አሁን እወጣለሁ እያሉ ቤት እየፈለግን ነው እያሉ ግን እስካሁን ደግሞ አልወጡም ማለት ነው። ቲናም እወጣለሁ የአንድ ቀን ምሽት አብረን ምኑ መሆን እፈልጋለሁ፣ ሲቀጥል ደግሞ ብር እንድትሰጠኝ እፈልጋለሁ ብላ ነበር ማለት ነው። ግን ደግሞ ይህን ሁሉ ነገር ከእሷ ለመላቀቅና አባቱ አባቱ እና እሱ በሰላም ለመኖር ብሎ ይብን ማለት ነው። ሳይፈልግ በግድ ቃል አድርጎት ነበር፣ የፈለገችውን ብር ሰጥቷታል። እንዲሁም ደግሞ ጥሩ ምሽት ከአንተ ጋር አሳልፋለሁኝ የሚል ነገር ነበር የተደራደረችው፣ እሱንም አሳልፋለች። እሱን ያደረገችበት ምክንያት እንግዲህ እሱን ለማጥመር ነው ማለት ነው። ምክንያቱም እሱ ጋር ከሆነች አሁን ላይ ካረገዘች ያው ቃሊብ ለልጁ ብሎ ማለት ነው እሷን እንደማይፈታትና ከእሷ ጋር እንደሚኖር አርጋ ስላሰበችው ማለት ነው። እና በዚህ ነገር አጥምደዋለች። እንግዲህ ማርገዟን ወይንስ ደግሞ አላረገዘችም የሚለውን ነገር ወደፊት አብረን የምናይ ይሆናል ማለት ነው። ግን ደግሞ ቴና እጅግ በጣም ኃይለኛ ነች። ምክንያቱም ቃሊብ በሰጣት ብር ነው በራሳቸው ብር ነው ይህብን ሽማግሌውን አሁን ላይ ልታጠምደው የቻለችው ማለት ነው። እና ቃሊብ የሰጣትን ብር አጠቃላይ የተጠቀመችው አባባን ለማሳገት ነው የከፈለችበት ማለት ነው። እና አጋቸው እጅግ በጣም በነገራችን ላይ ከእሷ እየተሻለ ነው ብዬ አስባለው ማለት ነው ለምንድን ነው የማትስማመው? እያለ ሽማግሌውንም ሲያወራው ነበር። ከልጅቷ ጋር ተስማምተ ነገሮቹን ፈተህ በሰላም መኖር ይሻልሃል ሲለው ነበረ። ግን ደግሞ አባባ በፍጹም እኔ እናንተ እንደራደር፣ እኔ እሰጥሃለሁ ብር አይደል እንደ ያንተ የምትፈልገው፣ እኔ እሰጥሃለሁኝ። ስለዚህ ከእሷ ጋር ያለውን ነገር ተውና ነገሮቹን እናስተካክል። እኔ ለእሷ ምንም አምስት ሳንቲም እንኳን የምሰጣት የለም የፈለገውን ገር ታድርግ ብሏል ማለት ነው። ምክንያቱም አሁን ቴና እየፈለገችው የሽማግሌውን ንብረቶች ወይም ደግሞ ያለውን ንብረት በሙሉ በእሷ ስም እንዲያደርግላት ትፈልጋለች ማለት ነው። በእሷ ስም ሆነላት ማለት ደግሞ በቃ ነገሮችን በሙሉ በቀላሉ አገኘች ማለት ነው። እጅግ በጣም ደፋርና ጨካኝ ነች። በነገራችን ላይ ሽማግሌውን ሊሆን ፊት ለፊት አድርጋ እንግዲህ የልጁ ሚስት ነች ማለት ነው እና በራሱ ንብረት በራሱ ነገሮች ላይ ትደራደርበታል ወይም ህይወት ክን አጠፋለሁ አሊያም ደግሞ ያንተ የሆነ የሆነን ነገር ሁሉ ለራሴ ያደርጋለሁ ማለት ነው። ይህ ማለት በቃ በጣም ማለት ነው። እና ለምንድን ነው ያልተገረምከው? እስከ ማለት ድረስ ጠይቀዋለች። እኔ ምንም አልተገረምኩም ነው ያለው ሽማግሌው። እኔ ምንም አልተገረኩም። ከዚህ በላይ ይብን እንደምታደርጊ አቃለሁኝ። ስለዚህ ምንም ማስገረም የሚያስገርም ነገር የለውም። ለምን ከዚህ በፊት በጣም ብዙ ነገሮችን አሰቃይተዋለች ማለት ነው። ምክንያቱም ይብን በሽተኛ ሆኖ ኡርቼል ላይ እንዲቀመጥ አድርገዋለች። ኡርቼል ላይ በነበረበት ሰዓት መናገር እና መንቀሳቀስ በማይችልበት ሰዓት ራሱ በጣም ብዙ ነገሮችን እንትን ብለዋለች ጎርተዋለች፣ ማለት ነው ምግብ እየደፋችበት፣ እየለቀለቀችበት፣ እየገፈተረችው፣ እየሸፈነችው ከወንበዴ ጋር አብራ ስትሆን ያንተ ልጅ እኮ ምንም ነገር ማድረግ አይችልም፣ አይረባም። እኔ ካንተ ልጅ መቼም አልወልድለትም። እኔ እነሱጋ ጋር የምፈልገው ብር ነው፣ ጅል እኮ ነው። ደግሞ እኮ ይሰማኛል፣ አንተን ምንም አይሰማህም እያለ ስትዘባበትበት ነበረ ነው ማለት ነው። ምክንያቱም በጣም ብዙ ነገሮች፣ ቃሊብ ደግሞ በወቅቱ በጣም እያምናታል ማለት ነው በፍቅሯ ታውሮ ስለ ነበር፣ ምንም ትበል ምንም የቴና ቃል ነበር የሚፈጸመው ማለት ነው። ምክንያቱም አባባ ማውራት አይችሉም ነበር፣ ቴና ደግሞ ቴና የምትለውን በዚሆኑ ታዳምጣለች፣ በጣም የምትንከባከበው እንዲሁም ደግሞ በጣም አኪም ቤት የምትወስደው ምናምን ነገር በቃ ብቻ፣ ግን ስለ የቃሊብ አባት ልክ እንደ አባቱ አድርጋ እንደምታይና እንደምትንከባከብ ነው የሚያውቀው ዳኒ ማለቴ ቃሊብ እንደዚያ ነበር የሚያውቀው። ግን ትሁት ደግሞ ሁሉን ነገር ታያለች እና የሆነ ነገር ብትል ራሱ ቃሊብ ሊያምናት አልቻለም። ደግማ ደጋግማ እንዲሁም ቴና ትሁትን ከቤት ለማስወጣት ሞክራ ነበር፣ ግን ደግሞ ትሁት ለአባባ ይብን ብላ ደግማ ደጋግማ ደግሞ እሷም ይቅርታ እየጠየቀች እስካሁን እንድትቆይ ሆናለች ማለት ነው እና ከዚህ በፊትም አባባ ለቃሊብ ተናግሯል ካንተ ይልቅ እኔን የምትረዳኝ ትሁት ነች። ካንተ በበለጠ መልኩ ትሁትን እወዳታለሁኝ። አንተ እኮ እምባ አይኔ ሲያቀር እንኳን ምንም ተረድተኝ እንኳን አታቅም፣ እያለ ሲናገረው ነበር እና ይሄ ሁሉ ግፍና በጣም ብዙ ነገሮች ስላደረገች ከዚህ በላይ ምን እንደምታደርጊ አቃለሁኝ። ስለዚህ በዚህ ምክንያትን ያልተገረምኩም ብሏታል ማለት ነው። በሷ ክፋት በሷ ጭራቅነት ምንም ምንትን አይደለም ማለት ነው። ከዚህ በላይም ራሱ ታደርግ ያለሽ ነው ያላት ሽማግሌው። ስለዚህ አሁን ላይም በህይወት መኖሩን አለመኖር ምንም ይሄን ያክል አላሳሰበውም። ግን ደግሞ አጋቹን ምን ብሎ ጠይቆታል? ልጄ እንዲጨነቅብኝ አልፈልግም፣ እባክን ስልክ ደውልልኝና ልጄን ላገኘው ብሎ ነበር ማለት ነው። ለቃሌ ቃሌም እንደሚጨናነቅ በአባቱ ጉዳይ ያው ስለተረዳ ልደውልለትና ደና እንደሆንኩኝ ልንገረው ብሎት ነበር። ግን ደግሞ አጋቹ በፍጹም አይሆንም፣ ደግሞ እንደዚያ አወርተ ደግሞ ፖሊስ ቢመጣብኝስ ምናምን ነገር እያለ እንትን ብሏል ማለት ነው። እና ዳኒ አሁን ላይ እንግዲህ ከዚህ በፊት ማለት ነው ከቴና ጋር በመሆን ብዙ ነገሮችን ሰርቷል፣ ብዙ ነገሮችን አድርጓል። እና በዚህ መልኩ በእርግጠኝነት ሽማግሌውን ለማውጣት እና ሰላም ለመፍጠር ማለት ነው ስሙን ለማደስ እየሞከረ ይገኛል። አሁን ላይ ከትሁትና እንዲሁም ደግሞ ከቃሊብ ጎን ሆኖ ቴናን ለማጥመድ እንዲሁም ደግሞ ሽማግሌው ካለበት ለማውጣት እየታገለ ይገኛል ማለት ነው። ያው እንግዲህ ኤደንን መታ ነበር። ወደ ቤት ኤደን ለማጽናናት ቃሊብን አይዞህ በቃ ያለች እጁን እየያዘችው በነበረበት ሰዓት እንዴት እንደዚህ ይሆናል በማለት ዳኒም እጅግ በጣም ተናዶ ሁለታቸው ቃሊብ እና ዳኒ ተጣልተው ነበረ፣ ግን ደግሞ አረጋግተዋቸዋል ማለት ነው። ሲቀጥል አሁን ማውራት እንችላለን በማለት የግድ መግባባትና ማውራት ስላለባቸው ዳኒና እንዲሁም ቃሊብ ለማውራት ሞክረው ነበረ ማለት ነው ግን በጣም ነበር ዳኒ ያፈረው ማለት ነው። ምክንያቱም አንተ ምን ሚስቴን ምናምን ብለ የምትናገርበት ሞራል አለ ወይ ብሎታል ቃሌም ማለት ነው። እውነት ነው ሞራል የለውም ምክንያቱም ዳኒ። በጣም ብዙ ነገሮችን አድርጓል ማለት ነው። በጣም ብዙ ነገሮችን በራሱ አልጋ በራሱ ቤት እንግዲህ መጥቶ ማለት ነው ሚስቱን እህቴንሽ በማለት በጣም ብዙ ነገሮች ሲባልጉና አብረው ሲሆኑ በጣም ብዙ ነገሮችን ባይኑ ስላየ፣ እኔኮ በጣም ዝም ስላልኩ ነው እንጂ አጭበርባሪና ሌበው ማለት ነው ከቤቴ ውስጥ አለ የእኔን ሚስት ስታባልግ እኔ ምንም አላልኩህም። ያላሁ እኮ ነው እንደሚመስል አውቃለሁ። እኔ በራሴ ባይኔ በብረት አይቻለሁኝ አብራቸው ሆናቸው ሰት ባለጉ ብሎታል ማለት ነው። ዳኒ ምንም አይነት ነገር መናገር አልፈለገም። ምክንያቱም ጥፋቱ ስለሆነ እጅግ በጣም ነበር የተሸማቀቀው ማለት ነው። ተሸማቋል። በጣም ብዙ ነገሮችን ሰምቷል። ከዚህ በፊት ዳኒና እንዲሁም ቴና እህትና ወንድም እንዳልሆኑ ቃሊብና ሽማግሌው እንደሚያቆይብን ነገሮችን ሁሉ እንደነቁ እያቃል ማለት ነው። ግን እዚህ ቤት የገባውበት የሆነ አላማ አለኝ። ይህን አላማ ሳላሳካ ምንም ቢሆን ምንም ሰምቼ እንዳልሰማው መቀጠል አለብኝ፣ ማሳካት አለብኝ ብሎ ወስኗል ማለት ነው። እና ይህ ሁሉ ሲሆን ምንም እንትን እንዳላለ ቀጥሎ ነበረ። አሁንም ደግሞ እንግዲህ ከቲና ጋር እንደሚባልግና አብሮ እንደሚሆን እንግዲህ ያው ቃሊብ እንደሚያውቅ አውቋል ማለት ነው። እና አንተ ምንም አይነት ሞራል የለህም እኔን ለመናገር አንተ ምንም አይነት ሞራል የለህም ብሎታል ማለት ነው። እውነት ለመናገር ትክክል ነው። ቃሊብ እንደውም ታጋሽ ነው። አሁን የታገሰው በአባቱ ጉዳይ ነው እንጂ እሷን ራሱ እንቅ አድርጎ መድፋት ይችል ነበር ግን ደግሞ አባቱ በሰላም እንዲመጣለት በሰላም እንዲወጣ ካለበት እንዲለቀቅ ስለሚፈልግ ነገሮችን በሙሉ ታግሷል ማለት ነው ትሁትን ብላለች ቃሌ አሁን ነገሮችን መታገስ አለብን ነገሮችን በብልሃት መሄድ አለብን እንደዚህ አይደለም ስለዚህ አሁን ከቲናጋም እንዲሁም ደግሞ ከዳኒ ጋር ሰላም መፍጠር አለብን እባክህን ብላ ለምነዋለች ማለት ነው እና በመጨረሻም እንግዲህ ያው ዳኔ ተከትሏት ትሁትን ሄዷል፣ ቲናን ማለት ነው። ቲናን ተከትሏት ሄዷል፣ ምክንያቱም ወደ አባባ ጋ ስለሄደች ያው አባባ የት እንዳሉ ለማየት ቀጥታ ወደ አባባ ቦታ ሄዷል ማለት ነው። እና አሁን ላይ ምን ሊፈጠር ይችላል? እኔ በጣም እንትን ያለኝ ነገር ዳኒ የሆነ ነገር እንዳይሆን ማለት ነው፣ እሱን እንዳይጎዳና ሌላ ነገር እንዳይፈጠር እንዲሁም ደግሞ አባባም እንዳይጎዳ እጅግ በጣም በነገራችን ላይ ያጓጓል ፓርቱ። በእርግጠኝነት ይሁን ምክንያት ተፈጥሮ ሁለታቸው ምንም ሳይሆኑ የሚወጡበት አጋጣሚ ይኖራል ብዬ አስባለሁ። እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች በያላቸውበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባሩ ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።